ጋይስ እኔ ከአንድ አመት ሁለት አመት ሶስት አመት ነው ሰው ሲሆነው ሙቀቱንም ሁሉንም ይላመዳል። እኔ ግን ከቀን ወደ ቀን እየባሰብኝ ነው። ሙቀቱን አልቻልኩትም። አናቴን ነው የሚያቃጥረኝ። አናቴን ማለት ነው ሻሽ አስር ጥራ ይዤ ነው የምወጣው። ና ግን ስደት ዓለም ላይ ስኖር በጣም የሚያሳዝኑ ደግሞ ወንዶች ናቸው ወንዶች ናቸው የሚስል የሚያሳዝኑኝ ምክንያቱም ቤት ላይ ምናምን እንደዚህ ውጭ ላይ ሲሰሩ እንደዚህ ቤት ላይ ብዙ ሰዎች ይሰራሉ እንደዚህ ና ሰው በፀሐይ ነው እውነት፣ በፀሐይ ላይ እንደዚህ ነው ሲሰሩ የሚውሉት ሲቃጠሙ የሚውሉት። እና ስደት ላይ ሴቶች ቢያንስ ቤት ውስጥ የምንሰራ ልጆች፣ ወይም ደግሞ ምናልባት ድንገት ውጭ ላይ የምንሰራ ብዙ ጊዜ ሳይኖርም ብዬ ነው የማስበው ለምን ብዙ ጊዜ ቀን ስራ የሚሰሩት ወንዶች ስለሆኑ ማለት ነው። እና በጣም ያሳዝኑኛል እውነት። ስደት ላይ እንደው ስደት ልኝ ለወንድሜ ያልመኝም እንኳን ለወንድሜ ለወንድ ልጆች አልመኝም። እግዚአብሔርን በጣም እኮ ነው የሚያቃጥረው። ወይኔ እዩኝ ኔን አሁን ጥራ ይዣለሁ። በዛ ደግሞ የለበስኩት ራሱ ያን ያህል ስስ ልብስ ነውና እንዳይሞቀኝ። በዛ ደግሞ አናቴን በቃ ጭንቅላቴን ያቃጥረኛል ፀሀዩ ና ወይኔ፣ ወይኔ፣ ወይኔ ወይ ተላላችሁ! እና ፈጣሪ ሆነ